አሊያ በጣም የምታፈቅረው የምትወደው የሞተባት ባሏ ከዓመታቶች በፊት ቀርቶ ያስቀመጠውን ቪዲዮ አሁን እጇ ገብቶ አይታው እውነቱ ሲገባት የተፈጠረባት ድንጋጤ ከአቅሟ በላይ ሆኖ ነበረ። በአንድ ጊዜ ነበረ ባሏን ቦራን ልትጠላው የቻለችው። ሄዳ መቃብሩ ላይ ከጣቷ ውስጥ ቀለበቱን አውጥታ መልሳለን ነበረ የተመለሰችው። ጂያንንም ቢሆን ከድሮ የበለጠ ልትቀርበው ልትግባባው የሞከረች ነው። እንደ ድሮ እሱን ቶሎ ቶሎ መስደብ የለም። ጂያን ግን ጣብቅኝ ውስጥ ነው ያለው። ወንድሙ እስር ቤት ገብተዋል ከያ ጥቃት እንዳይፈጸምበት ብሎ አጎቱ ለማስቆም ሲሞክር ጀርባው ተወግቷል። አሁን ቀጥሳ ለሻይን የተፈጠረውን ነገር ሲነግረው ሻይን እንዴት አባቴ ላይ ጥቃት ትሰነዝራለህ ብለው ከጂያን ጋር ሊጣላ ነው። ጂያን ደግሞ መልሰው ወንድሜ ሊጎዳ ከሞከረ እደግመዋለሁ እያለ እያስፈራራ ነበረ። ሻይን ተነሳበት፣ ግድግዳ ላይ ያስደግፈው፣ እያስፈራራው እንዴት አባቴ ላይ እንዴት ታደርጋለህ ብለው እየጠየቀው፣ አሊያ መታ እየገላገለቻቸው ነበረ። አሊያ በስንት መከራ ሁለቱንም እንዲለያዩ አርጋቸው አሁን ደሞ ጂያናን ይዛ ወጣች። ሁለቱም ወደ ሆስፒታሉ ፎቅ ላይ ወጥተው ጫፍ ላይ ቆመው ነበረ። እሺ እንዴት ነው አናጮ ይብኝ ጨካኝና አቲኝ እንዴት ነው አጎተ ልደር ልገል ላይ ደረስከው አንተ ጭራቅ ነህ። አቲኝም ስንት ስንት ነገር ነበር ኮሚቲን ፈጣሪው ረሳውት ኬት ኬት እንደምታመጫቸው ሁሉ ቃላቶቹን ጨካኝነት ይነበረ ምናውን ጠፉብሽ። እንደገና ህገ ወጥ አዘዋወሪ ነህ ኮንትሮባንዲስት ነህ ይነበረ በኛ እንዴ ምን ነው ፈራሽ እንዴ? በይ በግድ ነው ያገባኝ ወንድም መቀብር ውስጥ እያለ አንተ ግን በግድ አገባኸኝ። በይ እንደዛም እኮ ማለት እኮ ትችያለሽ አሁን እኔ ምንም ማለት አልችልም። በይ ተናገሪ እያላን ነው። ዝምብላ በሌላ አቅጣጫ ትመለከታለች። እሱ ደግሞ እሷ መልስ እስክትሰጠው ድረስ እየጠበቀ ነበረ። ምን ነው ዝማልሽ? የሆነ ነገር ብኝ አሊያ፣ የሆነ ነገር በኝ፣ መውደድ የማትችል በኝ፣ ከፈለግሽ አስመሳኝ በኝ፣ ብዙ ነገር ማለት ትችላለሽ። የረሳሁት ቃል ካለም አስታውሽኝ ምናልባት በማለት ተናገረ። የሆነ ነገር ረስተል፣ በእርግጥ የረሳው ነገር አለ አለችው። አዎ ልክ ነሽ፣ አስታውሽኛ እያላን ነበረም። ዝም ብላ እያየችው ነበረ። አንተ ማለት የቤተሰብን ሸክም የተሸከምክ ደስተኛ ያልሆንክ፣ ግን ደስተኛ እንድሆንክ የምታስመስል ሰው ነህ ይሄ አለቸው ዞር ብሎ አያት ትኩር ብሎ እያያት አንተ ግን አይበቃም እንዴ ሁሉም ሰው እኮ የየራሱ ህይወት እኮ አለው የየራሱ ሸክም የየራሱ መንገድ አለው ሁላችንም የየግላችን ቁስል አለን ራሳችንን ቁስላችንን ማከም እንችላለን አንተ ማነ የቤተሰብን ቁስል ቁስል የምታክመው ጃለ ራስህ መቼ ነው የምንኖረው እያለችው ነበረ። እንዴት እንዴት ነው ምታውረው ብሎ ገርሞት እያያን ነበረ እንዲህ ፍጥጥ ብሎ እያያት ምናልባት አባቴ ባይሞት ኖሮ ሁሉ ነገር ይቀየር ነበረ። በተለይ ወንድሜ ባይሞት ኖሮ ብዙ ነገሮች ይቀየራሉ እኔም በእርግጥ ሌላ ህይወት ይኖረኝ ነበረ በእርግጥ እኔ ቤተሰቡን ለመምራት ባይሆንም ያደግኩት ነገር ግን ቤተሰሜን እንድመራ ህይወት አስገድዳኝ ነው። ህይወት አስተምራኝ ነው። በቃ ይህ ሁሉ ጉዳይ አባቴንና ወንድሜን ነበር የሚመለከተው። እኔ ግን በቃ እዚህ ውስጥ ገባሁበት። ምክንያቱም እነሱ ለአንዴና ለመጨረሻ ጊዜ አጠገብ መቼ ማይሆኑም ከዚህ በኋላ በቃ። ቦራንም ትቶኝ ሄደ፣ አባዬም ትቶኝ ሄደ እያለ ይናገራታል። ከዛሱ እንባ እየተናነቃት ታየዋለች። በሌላ በኩል ናሬ ነገሮች ድብልቅልቅ ብለውባታል። መኝቷ ክፍልናት አልጋ የያዘችበት ቦታ እዛ ሆና እያለቀሰች ነው። እንዲሁ ስታለቅስ ነበር ያደረችው። ከዛ በቀጥታ ሻሂን ደወለላት። ሲደውለላት ቶሎ ብላ ተንገብግባ አነሳችው። ሄለው ሻሂን እያለችው፣ እሱ ግን ዝም እያላ ነበር። ሻሂን ተናገር፣ ሻሂን፣ ሻሂን ሄለው እያለች ነበረ ናሬ። እያለ ገና ድምፁን ስትሰማው ደስ አላት። ሻሂን፣ ሻሂን ተናገር፣ ምንድን ነው ተናገር እንጂ! የት ነበርክ? ለምድን ያልመጣው? ቆሜ ስጠብቅ ነበርኮ፣ ለረዥም ጊዜ ቆሜ ስጠብቅ ነበር። ሻሂን ለምድን የቀረው እያለች ስጠይቅ ናሬ ናሬ እንዲህ ብዬ መምጣት እችላለሁ አላት። አስደነግጣት፣ ምን ማለት ነው አልገባኝም፣ ምን ማለት ነው ትሏለች። ይኸውልሽ አሁን ያለሁት እኔ ሆስፒታል ውስጥ ነው እያላን ነው። ምን ተፈጠረ ብላ ጠይቋለች። ሻይን፣ ምን ተፈጠረ እያለሽ ደጋግማ ስጠይቀው፣ ጂያን አባዬን እንዲገደል ብዙ ሰው አዘዘ፣ ይሄው ነው እውነታው። አባዬን እንዲገደል ሊያረግ ሞክሮ ነበረ። ይሄ እያለ እንዴት አንቺ ጋር እመጣለሁ እያላን ነበረ። እንዲህ እያላት የቀረበትን ምክንያት እየነገራት ስልኩን ጆሮዋ ላይ እንደያዘችው ደንቅጣ ስታዳምጠው፣ ድንገት ወይዘሮ ሰዳከት ወደ ነበረችበት ክፍል እየገባች ነው። እሷ ወዳለችበት ክፍል ስገባ፣ ናሬ ናሬ እየሰማሽን ነው ይላታል። ምክንያቱም ናሬ ድምጿ ጠፋ፣ ስልኳን ከጆሮ እያራቀችው ነበረ። በአንድ በኩል ሻይ ናሬ ናሬ አናግሪኝ እያላት ስልኩ ተዘጋ። ምን ተፈጠረ ተናገር እስኪ፣ ምን ነው ደነገጥሽ? ቆይ ሲጀምር አንቺ ከሻይን ጋር አንድ ላይ እንድትሆኚ የምፈቅድልሽ ይመስልሻል? ስታስቢ ቆይ። አንቺ ስታስቢው እስከ መቼ ድረስ ተደብቀሽ ከኔ የምትቀር ይመስልሽ ነበረ? ቆይ የሚፈጠረው ነገር የማላቅ ነው። እንዲ ይመስልሽ? እኔ ሁሉም ቦታ ሰው አለኝ፣ ሁሉም ቦታ አይኖች አሉኝ። ከእኔ የትማታ መጭ ማለቻት። እማዬ አጎቴ ልገዩ ሞከልሽ እንዴ አጎቴ ልገዩ ነበር እንዴ አለቻት። ያ ሴጣን ቢሞት ባይሞት ምን ልዩነት አለው? ሞተም ኖረም ያዋ አንዴ በቁመሞታ የለን ስላልነበረ፣ እማዬ እንዴት እንዴት ነው እንደዛ የምትናገሪው? በጣም ያሳፍራል፣ በጣም ያሳፍራል። ትላታለች። የምታሳፍሪው አንቺ ነሽ። ካያን ሊገለው ሞክሮ ነበረ። ልጅን ሲገለው ዝም ብዬ ማየት ነበረብኝ? ማፈሪያ። ይህ ሁሉ ጊዜ ራሱ በህይወት መቆየት አልነበረበትም። አዎ እኛ በሰዓቱ በአንደር ስኖሮ የኔ ልጅ ካያን ይገለው ነበረ። የማውራሽ ስለ ሻይን አባት ነው እሺ? አዎ ከሻይን ጋር ልታመልጭ ነበራል። ናሬ፣ እንዴት ጭንቅላትሽ ማሰብ ይሳኗል? ቆይ አንቺ እንዴት ነው የምታገናዝቢው? እንዴት ነው ጭንቅላትሽ የሚሰራው? ቆይ ንገርኝ እስኪ እንዴት እንዴት ነው የሚያደረግሽ? እባክሽ ቆይ። ከሻይን ጋር ልታመልጭ ነበረ። አምልጠሽስ ወዴት ነው የልኖሪያ አሰብሽ የልትሄጂ አሰብሽ፣ እያለች ናሬ ጭንቅላቷን ይዛ እያለቀሰች ነበረ። ቆይ ሲጀመረ እኔ የማላገኝሽ ይመስልሽ ነበረ? ራስሽ እንዴት እንደምታስብ እኮ እንዴት እንዴት እንደምትሆኝ። አሁን ተነሽ፣ ተነሽ፣ ተነሽ ትላታለች እማዬ። አልሂድም፣ አልሂድም ትላታለች። ተነሽ ባክሽ፣ አታልቅሽ ተነሽ። አሁን ወደ ባልሽ ወስድሻለሁ፣ የሚገባሽ እሱ ጋር ነው አለቻት። እማዬ አታረጊው፣ ማታረጊው በባክሽ ታይ ባክሽ ትላ ነበረ። አረጎ አለው ግጥማ አርጊ ነው ማረገው፣ ተነሽ ትላታለች ናሪ። አልሂድም እያለች ነው። ከዛ ሰዳከት ወንዶችን ጠራችባት። ሁለቱ ወንዶች አብሯት መጥቶ ነበረ ስጠራቸው። በሉ ይዛቸት መኪና ውስጥ አስገቡ አለቻቸው። ከዛ እየጎተቷት እሷም ብትሆን አሊድም ብላ እንደ ልጅ እያስቸገረች መኪና ውስጥ ይዘዋት እየገቡ ነበረ። አሁን አሊያና ጃን እዛው ቆመው እየወሩ ናቸው። ሁለቱም ሳይጨቃጨቁ ዝም ዝም ተባብለው አሁንም ለረዥም ጊዜ እየቆዩ ነበረ። ከዛ ድንገት እጇን አጣመረች። እጇን ስታጣምር ዞር ብሎ ድንጋይና ነበር ጣቷን አየው። ጣቷን ሲያየው ጣቷ ውስጥ ያ የቦራን ቀለበት የለም። እሱ ለሰርጓ ዕለት ያረገላ ቀለበት ብቻ ነው ያለው። ያን ቀለበት መቼም አላወልቆም ብላ ነበረም። አሁን ከጧቷ ውስጥ ሲያጣው ደነገጠ። ክብሎ ዝም ብሎ ጣጣቷን ሲመለከት ታዲያ ካያና ክድር እንዴት ናቸው ብላ ጠየቀችው። ካያና ክድር ደና ናቸው ደና ናቸው ይላታል እየተደናበረ በጣም ገርሞን ነበረ። ከዛ ተደውለለት ሲደውለለት ቀጥታ ቶሎ ብሎ ስልኩን እያነሳው ነበረ። ሄለው ሄለው ሙዛፈር እየሰማኝ ነው ይለዋል። ይኸውልህ ጃን፣ ወይዘሮ ሰዳከት ናሪ ወደ ነበረችበት ሆቴል ገብታ በሩን ሰብራ በቀጥታ ይዛት ወጥታለች በማለት ነገረው። እሺ ጥሩ ጥሩ፣ መጣ መጣው እያለ ስልኩን ዘጋ። ምን ተፈጠረ በማለት ጠየቀችው። ያው እማዬ ናሪ ያለችበትን ቦታ አገኘችው እና አላቅም ምን እንደምታረጋት እያለ ነበረ። ታዲያኑ ወደ ትልቁ ቤት ልትወስዳት ነው በማለት ጠየቀችው። እኔ እንጂ አላቅም፣ እሱማ ወደ ባሏ ቤት ነው የምትወስዳት፣ ምን እንደሚሆን ግን አላቅም ይላታል። እንዲህ ስላት ወይ ኔ አምላክ ወይ ትላለች። ከዛ በቃ ላይ አየርኩኝ ነው ብሎ ሲሄድ፣ እሷ ፈጠን ፈጠን እያለች ትራመዳለች። እንዴ ወዴት ነው እያላ ነበረ። አብረን እንሄዳለን ምን ብቻ ልትሄድ መስሎ ነው እያለችው ነው እሺ ብሏት አብረው ከሆስፒታሉ እየወጡ ናቸው በአንድ በኩል ቀጥታ ሰዳከት ናሬን ይዛት ወደ ቤቷ አመጣቻት ወደ ባሏ ቤት ኦስካን በሩን ሲገፍት ሲያያቸው ደነገጠ እንዴ ወይዘሮ ሰዳከት ብሉ ደንግጦ እሷን እያያን ነበረ ከዛ ናሬን ካያ በኋላ ምንድን ነው በርጋ ልታቆመን ነው እንዴ አታስገባንም ወደ ውስጥ እያለች እየጠየቀችው ነበር ሰዳከት በሉ ሽግቡ ሽግቡ በቃ እያለ እንዲገቡ አረጋቸው ሁለቱም ተያይዘው ገቡ ኦስካንም ከኋላ እየተከተላቸው ነበረ ናሬ ግን ይን ያን ነበር። ሽ የት ሄደች ነበረ እስኪመልሽ እያለ ነው ምን አገባ ምን አገባ ያገባል ስለ እኔ ተጨንቀ ነው እያለች ናሬ ከተቀመጠችበት ተነስታ እሱን መጠየቅ ጀመረች። እንዴ መጠየቅ አልችልም እንዴ እያለች ነበረ። ዝም በሉ ዝም በሉ አትጨቃጨቁ፣ ዝም በሉ እናንተ ትልልቅ ሰዎች እኮ ናችሁ። እዚህ መታችሁ ትነታረካላችሁ እንዴ? እሺ። በነገራችን ላይ ናሬ ከዚህ በኋላ የትም አትሄጂም። በነገራችን ላይ ያንተን ልጅ ነበር የተሸከመችው። ነገር ግን በዛ በሻይን በማይረባ ምክንያት ልጁ እንዲወርድ ሆኗል ማለት ነው። አሁን ከዚህ በኋላ ነገር ድጋሚ እንዲፈጠር አልፈልግም። ድጋሚ መሆን የለበትም። ኦስካን፣ የተረዳኸኝ አትመስልም። ይኸውልህ እኔ ሲጀምር አንተ አትመቸኝም። ገባ ምንም አትመቸኝም። መጀመሪያ ነው ሳትነግር ነበር አንተን ያገባች። ነገር ግን አሁን አንተ ጋር እንድትቆይ ይፈልጋለሁ በስነ ስርዓት ማለት ነው። የለ እንደ ሚስት ከተንከባከብካት ከእኔ ሙሉ ድጋፍ አለ ባሉ ድህም ማለት ነው። ነገር ግን የለ ከዚህ በኋላ ከሻይን ጋር አንድ ላይ መሆን አትችልም። ምክንያቱም ጃን የኔ ልጅ የሻይንን አባት ጥቃት ፈጽሞበታል። አዎ ተቀጥቷል። የዋጋውን አግኝቷል። የእኛን ቤተሰብ አስቆጥቶ አስኮርፎ አንድም ሳይቀጣ የሚቀር የለም። ያልኩህን ነገር በሙሉ አርክ፣ ከዛ ሁሉም ነገር ቀላል ነው ስትል ናሬ ማበር ጀመረች። ማይ ለምንድነው በሄድኩበት ቦታ ሁሉም ሁሉ ምታዋርጅኛ አልገባኝም? እኮ ምንድነው ነገሩ ትላታለች። ዝም በይ ዝም በይ ያረክሹን ነገር ከተማ በደንብ ታቂያለሽ፣ በደንብ ታቂያለሽ። እዚህ እንዳወራ አታርጊ እሺ፣ ሰማሻር ሲጀመር የልጅ ያገባሽ ያለ እኔ ፍቃድ ነው። ለእያንዳንዱ ነገር ዋጋሽን ትከፍይበታለሽ። በል ከዚህ በኋላ ሚስተናት። እሺ ብላው እየወጣች ነበረ። ሰዳከት እንዲህ ብላ ከወጣች ከደቂቃዎች በኋላ ድጋሚ ጂያን እንዲሁም አሊያ በቦታው ደረሱ። ጂያን በሩን እያንኳኳ ነው። ኦስካን በሩን ከፈተው። ሲከፍተው አሊያ ለመግባት ወደ ውስጥ እየቀረበች ያለት ሄጅ ነው ይላታል። ከዛ ጅያን ቆይዞር ቢያንቺ ብሎ ወደሱ ቀረበና ልንገባ ነው አለው። እኔ ፈቅጄላችኋለሁ ብሎ እስካን ጠየቀ። አንተ ማስፈቀዳለብኝ እንዴ እያለ ጂያን ወደ ውስጥ ገባ። አሊያም እየገባ ከዛ ናሬ ወዳለችበት ክፍል እየገቡ ኦስካን ተከትሎ ሊገባ ነበረ፣ በሩን ዘጉበት። ከዛ ወደ ውስጥ ገብተው ከእሷ ጋር እያወሩ ናቸው። አሊያ ከናሬ አጠገብ ተቀምጣ፣ ናሬ ምን ተፈጠረ? እስኪ ንገሪን በማለት እያባበለች ነበረ። በትክክል ምን እንደሆነ ሁለቱም ለመረዳት ብዙ ጥረት እያደረጉ ናቸው። ከዛ በይ ተናገሪ፣ ብተናገሪ ይላታል። ጂያንም ቢሆን ያው እንግዲህ። በመጨረሻም ከሻይን ጋር ለመሆን ወስኜ ነበረ፣ አንድ ላይ ለማምለጥ ስትል፣ ጂያን ፊቱ እየተቀየረ ነበር። ተናዶ። በአንድ በኩል አሊያ እየገረማን ነው። በእርግጥ ይህን ውሳኔ ለመወሰን ለእኔ ቀላል አይደለም እንደዛ ብላችሁ እንዳታስቡ። በጣም ከባድ ነበር። ይገባኛል እና ያው ነገር ግን በቦታው ሻይን አልመጣም ነበረ። ወንድሜ ምናልባት አጎቴሌ ጥቃት ባይፈጽምበት ኖሮ ከሻይን ጋር አብረን እናመልጥ ነበረ። አንድ ላይ እንደማነኩ ይገባኛል። ግን ልብ የሚለውን ነገር ሰማው እያል የተናገር ጂያኔውን ነገር ሌል ነበረ። ከዛ በአንድ በኩል አሊያ ቆይ ተረጋጋ ተረጋጋ ትለዋለች። ከዛ እሱ ናሪ ቅርታ አድርጊልኝና ምን እያሰብሽ እንዳለ አልገባኝም። ግን ወንድምሽን ሊገለው ነበረ አጎትሽ እጅመል እሺ። ለዛ ነበረ እኛ የዋጋውን የሰጠነው እኛ በሰዓቱ ነበር የደረስ ነው ለማስቆም ሞከር በማለት እየተናገረ ነበረ እስከዛ ስለ ኦስካን ይወራል። ስለ ኦስካን እየተወራ በአንድ በኩል መቼም አይፈታኝም እሻይልም እያለች ስትናገር፣ ችግር የለም አንቺ ከፈለግሽ ይሆናል እያላን ነበረ። ከዛ ናሬ ምን ልታረግ እሱንም ጀርባውን ልትወጋው ነው በማለት ጠየቀች። እንዲህ ስትል በጣም ነበር ጃን ያዘነባት። ናሬም ደንግጣለች እንዲህ በማለቷ ምክንያት፣ ሁለቱ ደንግጠው እያዩአት። ከዛ ናሬ ያሰበች አሰበችና ወደ ወንድሟ ቀረበች። ወንድሜ ያንተ ብዙ ሀሳብ አለብህ አጎታ ያለ ካያለ ይሁን ሀሳብ አለበት። እኔ ሁል ስለ እኔ እንድትጨነቅ አልፈልግም። በቃ እኔ አስብላለሁ እያለች እያለቀሰች አቀፈችው። ከዛ ጃንና አሊያ እሺ በቃ እንሂድ እየተባባሉ ቀስ ብለው እየወጡ ናቸው። አዲስ ነገር ካለ እንደሚያሳውቋት ነግረዋት ቤቱን ለቀው ይወጣሉ በአንድ በኩል እነ ጂያን ቤት ውስጥ ደግሞ ሌላ ነገር እየተካሄደ ነው ያለው። ዘይነብ ትንሹን ህፃኑ ጂያንን እያጫወተች ነው ዥዋዥዌ። በሌላ በኩል እነ ኡሙ ስራ እየሰሩ ናቸው ዛ ግቢ ውስጥ። ከዛ በድንገት ጂያንና አሊያ መጡ። ሁለቱም ከመኪና እየወረዱ አሊያ በቀጥታ ወደ ልጇ እየቀረበች ዘይነብ ልጇን እያጫወተች ላን ነበረ። ድንገት ሰዳከት መጣች። ጎበዝ ጎበዝ፣ ዘይነብ እንዴት ልጅ ማጫወት እንዳለብሽ ታውቂያለች። ጎበዝ ልጅ እያለቻን ነበረ። እንዲህ ስትል በአንድ ጊዜን አሊያን ነበር ያስደነገጠቻት። ዞር ብላ ሰዳከትን አየቻት። ሰዳከትና አልያ ተያዩ። አሊያ ትንሽ ደንገጥ ብላ ትይዛለች በቃ በቃ ይበቃል፣ ይበቃል ከተጫወት ኬንያል እያለች ልጇን ወደ ውስጥ ይዛል ገባ ነው። አሊያ ከሳደግት ጋር እለ ውስጥ እየተጋባች ነው። ፈጠን እያለች ልጇን ይዛ እየሄደች ነው። ከዛ ጃን ወደ እናቱ እየቀረበ እስኪ እማዬ እናውራ ይላታል። ከዛ በአንድ በኩል እማዬ ይኸውልሽ፣ እንዴት ነው ነገሩ? ምንም አልገባኝም። ናሬን በጣም እየተጨንሻት ነው። ናሬ ማለት በቀጭን ገመድ ላይ የምትራመድ አይነት ሰው ናት። ይኸውልሽ፣ ተጠንቀቂ ልጅሽ እንዳጎጃት በኋላ፣ እናቷ ስለሆንሽ አንቺ ነሽ በጣም የምትጎጅው እያለ ነበረ። ምን ላርግ ምን ላርግ እንግዲህ እሷ አይገባትን። ምን ላርግ ደጋግሜ ብዙ ጊዜ ላሳያት ሞከርኩኝ፣ ነገርኳት፣ መከር ግን አይገባትም። አለችው እማዬ እሷን ቢያንስ ወደዚህ ቤት ማምጣት ብንችል ጥሩ ነው፣ ምክንያቱም እዚህ ይሻላታል። ከዛ ከማይረባ ከወስጋን የበለጠ። በነገራችን ላይ የካያ ጉዳይ በቀጣይ ችሎታለን እያለ ሲናገር፣ አዎ አዎ ይለ የሻ ለመጥማት ከ ከዛ እስር ቤት እንደ እንዳይወጣ የማያረገው ጥረት አይኖርም። ጂናን በትልቁ የሆነ ነገር ማድረግ አለብን፣ ምክንያቱም ያቺ ዜሬን ማመን የለብንም ይለ ገሎት እኮ ነበር። ልጅን አየ በጣም ብዙ ነገሮች ነው የሚቀየሩት። ዜሬን ቃሏን ትቀይራለች እያለች ስትናገር፣ ከዛ የጀምል መሞት አለበት ስትል፣ በመጀመሪያ ልጄ እማዬ ማንም አይሞትም። ዜሬን ደግሞ ቃሏን አትቀየርም። ሶስተኛ ደግሞ ማለት ነው አንቺ እዚህ ነገር ውስጥ ማለት ነው ስትገቢ ያለኔ ፍቃድ ምንም ነገር ሳትነግድኝ እንዳይሆን አደር አባክሽ አለበዚያ ብዙ ነገር ይበላሻል። ጨርሻለሁ ብሏት ሄደ። ዝም ብላ እያየች ነው። ወደ መኝታ ክፍሉ እየመጣ ነው ያለው። በአንድ በኩል አሊያ ቁጭ ብላለች። ዝም ብሎ አያት አያትና ወደ ክፍሉ ገባ። ቁጭ ብሎ እያሰበ ነው። በሌላ በኩል ሻይ እንዲሁም እህቱና እናቱ ከአባታቸው ጋር ናቸው። ቁጭ ብለው አባታቸውን እየጠየቁ ነበረ። ይሄ የማይረባ እፍረተ ቢስ ትንሽ ማፈር የሚባል ነገር አያውቅም። እኔን እንደዚህ አይነት ጉዳት ላይ ጠለወኛውን አይኑን በጨዋጥቦ ይመጣል እንዴ? ዜሬን ልጄ አንቺን ብትሆኚ ወደ ወደ ራስሽ ብትመለሽ ይሻልሻል። ይኸውልሽ ይሄ ፍቅር ምናምን የሚባል ነገር አይሰራም። ከዚህ በኋላ ይሄ ቅራቅንቦሽን አስቀንጥረሽ ትጸያለሽ እሺ? ከዚህ ልጅ ጋር ከዚህ በኋላ ምን የሚያገናኝሽ ነገር አይኖርም። እንደ ባለፈው ፍርድ ቤት እቀባጠራለሁ በይና ከኔ ጋር ትጣያለሽ። አሁን ፍርድ ቤት የምትሰጭው ቃል ማለት ነው ካያ ሴዳትን ሆን ብሎ ነው የተኮሰበት ብለሽ ነው የምትሰጭው። እሺ? ጃና ካያ አስፈራሮኝ ብለሽ ፍርድ ቤት ትመሰክሪያለሽ። ባለፈው የሰጠሽውን ቃል እንድትገለብጩ ፈልጋለሁ። ይሄን ነው መናገር ያለብሽ፣ ምክንያቱም ይሄ ነው እውነታው ስትል እናቷ ተደረበች። ልጅ አባትሽ አያሳዝንሽም እንዴ አያሳዝንሽም እንዴ ያለች ስትናገር በጣም ተጫኗት። ቀና ብላ ወንድሟን አየችው። ወንድሟን ቢሆን ትንሽ ተናዶ ስለነበረ ፊቱ ተቀየረባት። ከዛ እያለቀሰች እሺ ብላ ወጣች። ዜሬን ከባድ ፈተና ውስጥ ናት፣ እንዲህ እያለቀሰች እየወጣች ከዛ ሄዳ ወጥታ ተቀመጠች። በአንድ በኩል ጂያን መኝታ ክፍሉ ሶፋ ላይ አረፍ ብሎ ነበረ። ከዛ በድንገት በሩ ተከፈተ። ሲከፈት ዞር ሲል የመጣችው አሊያ ናት። ከዚህ ቀደም በፍጹም አርጋ የማታረገውን ነገር እያደረገች ነው። ሻይ ይዛለት መጣች። ዞር ብሎ ፈገግ ብሎ አያትና መልሶ ዞር አለ። ከዛ መጣች ሻይ አመጣውለ ብላ አጠገቡ ተቀመጠች። ከተቀመጠች በኋላ መቀመጥ እችላለሁ አለችው። ችግር የለም ተቀመጪ ተቀመጪ ይላታል። አመሰግናለሁ እያላን ነበረ። ከዛ እያለ ስኳር ነው ግን መጠጣው ብላ ጠየቀችው። ስኳር አለው ይላታል። ኧረ አላረኩበትም ስትለው፣ ችግር የለም ችግር የለም ይመቸኛል። ስኳር ብላት ቀመሰው። አሪፍ ሻይ ነው አሪፍ ሻይ ነው ይላታል። እንዴት ነው ታዲያ አንቺ ሻይ ተወጃለሽ? አላት። አይኔ ሻይ መቼኝ ቡና ምን ነው የምጠጣው ስትለው፣ እዚሁ አካባቢ ብትሆኝ ኖሮ ከቡና የበለጠ ሻይ ተለምጂ ነበረ። ለማንኛውም እርሸው እያላ መቱም ዝም ዝም ተባባለው። ሻዩን እየጠጣ ይጣፍጣል ይላታል። ሙናት የቀዳችው እኔ ዝም ብያ አመጣውልህ ስትለው ነበረ ጆ ይባረክ። አንቺም ደግሞ ስላመጣሽልኝ አመሰግናለሁ አመሰግናለሁ እያ ዝም ብለው ሻዩ ሻዩን ይመለከታል። ከዛ ዝም ብላ አየችው። እንዴት ነህ ታዲያ አሁን ደህና ነህ እያለችው ረጋ ብላ ጠየቀችው። እንዲህ ብላ ስትጠየቀው አሁንም ቢሆን ጆሮ ለማመን እየተጠራጠረ ነበረ። ደህና ነኝ ደህና ነኝ እያለ ይመለከታታል ከዛንም ትኩር ብሎ አያት። እውነቱን ለመናገር እኔም በጣም አዝኛለሁ፣ እኔም ከፍቶኛል። ናሪ ያለፈችበት ያለው መንገድ የእውነት በጣም ከባድ ነው። አሁን ያለችበት ሁኔታ በጣም አስቸጋሪ ነው። በብዙ ነገር እንደምትፈተን ይገባኛል። በነገራችን ላይ ይሄ ግን ያንተ ችግር አይደለም ጂያን፣ እባክህ ራስን ማሰቃየት አቁም እሺ። በዚህ ማለት ራስን እንደዚህ ማድረግን አቁም ስትለው ትኩር ብሎ አያትና ሻዩን አስቀመጠው። አምላኬ ወይ እኔኮ ግራ ገባኝ እኮ፣ ማለቴ ይሄ ለማወቅ የጓጓሁት ነገር ማለት ነው። ማለት ልሞት ነው እንዴ? ልሞት ቀን የደረሰ እንዴ? ወይም ደግሞ የሆነ የአእምሮ ህመም ምናምን ነገር አጋጠመኝ እንዴ? ታመምኩኝ እንዴ? እያለ ጠየቃት በቃ በቃ በእናት አበዛው አንተ ደግሞ ትንሽ ፍቅር ሲሰጡ እያለችው ነበር። እንዴ ምን አረኩኝ? እንደዚህ ሆንሽ? ስለማታቂ ነው ግራ ገብቶኝ እኮ ነው ፈርቺ እኮ ነው ግራ ገባኝ እያላ ነበር። ተው ሲጀመር አንተ እንደዚህ ነገር አይገባም ብላ እየወጣችው፣ እሺ ምን አይነት ቡና ነው የሚመችሽ ንገረኝ እሺ እያላ ነበረ። በርጋ ቆማ አየችው አየችውና መረር ያለ ቡና ይመቸኛል ብላ በሩን ባይል ዘግታ ወጣች። እሱ እየሳቀ ሻዩን ይጠጣል። በሌላ በኩል ሻሂን አባቱን ለማሳመን ጥረት እያረገ ነው። አባዬ ምን እያረክን ያለው በቀልን በበቀል እኳ ለመመለስ ያለብን እያለ ይከራክሯል። ዝም በል ዝም በል ለ እንዲህ እንዲህ እያልክ ነው ፈዚ የቀረው ይ አንተ ልጅ በቀለን የማትመለስ ከሆነ እኔ ሲጀመር እንደ ወንድ ልጅም አላይህም አለው። ከኔ ጋር ትቆራረጣለ ሻሂን የሆን ነገር ማድረግ አለብን ይለ እኔ ወደዛ እስር ቤት ከተመለስኩኝ ይ አያስተርፉኝም እየሰማ ነው አለ እኔን ይ እዛው ነው የሚያስቀሩኝ። ያ እስር ቤት ለእኔ መቃብሬ ነው የሚሆነው መቃብሬ ሆኖ ይቀራል። ይ ለአንተ ልጅ ሰው ሚልን ስማ ሰው ሚልን ስማ እያለ እየጠየቀው ነበረ በአንድ በኩል እናቱም እየለመነችው ነው። እናቱም ብትሆን ይውልህ የኔ ልጅ ሰማራል አባት የሚልህን ነገር ይውልህ እነሱ አንድ ጊዜ የጀመሩትን ነገር እዛ ይጨርሳሉ። እሺ ስለዚህ ሰው ሚለን ሰማ እያለች እሷም ብትሆን ልታሳምነው ጥረት እያደረገች ነው። ሻይን በሁኔታዎች ተገዶ በመጨረሻም አባቱ ሊረዳው ነው። አባቱ ደግሞ ከእስር ቤት እንዲያስመልጠው ይፈልጋል። ከእስር ቤት እንዳመልጥ እርዳኝ ብሎ እየጠየቀው ደሚር መጣ ውጣ፣ አንተ ከዚህ ብሎ ደሚርን ሲቆጣው ነበር። ፈጣሪ ቅር ይበለ፣ ወንድሜ የጀመል እንዴነ እያለ እየጠየቀ ነበር። ደሚር በአንድ በኩል ሻይን ውጣ እያሉ ነበረ። ተረጋጋ ተረጋጋ፣ ሻይን ይለ ደሚር ማለት ይለ ጂያን አይደለም እያሉ ነበር። የጀመል እንዲ አንተ ቆይ አባትህ እኮ ማለት ነው ከጂያን ጋር ቅያሜ ስላ አለበት ነው እኔ ጠላት ነው እንደ ይመስለ እኔ እንደውም ላግዝህ ነው የመጣሁት። ሻይን ይኸውልህ፣ አባትህ ማዳን አለብህ እያለ የጠየቀው ነበረ። ሻይን ይጨነቅ ጀመረ። እናትና አባቱ ለውለት ይረባረቡበታል። በሌላ በኩል ካገን እስር ቤት ውስጥም ሆኖ የሚያስበው ስለ ፍቅር ነው፣ ስለ ፍቅረኛው ስለ ዜሬን። ቀጥታ ወደ እስር ቤቱ በር ሲጠጋ የሆነ ለስለስ ያለ ሙዚቃ እየሰማ ነበረ። ይህ ሙዚቃ የሚያስታውሰው ከዚህ ቀደም ከዜሬን ጋር አብረው ቆንጆ የፍቅር ጊዜ ሲያሳልፉ ፊት ለፊታቸው ሆኖ ይህንን ዘፈን የሚጫወት ሰው ነበረ። ለስለስ አድርጎ እየተጫወተ አብሮ ደግሞ ከያ እየዘፈንላን ነበር፣ አይን አይኗን እያየ በፍቅር አይኖች እየተመለከታት ከዛም ማይክሮፎኑን ይቀበልና እሱም አብሮ እየዘፈንላን ነበረ። አሁን እነዚህ የማይ የደረሱ ትዕይንቶችን አስታውሰው ብዙ ነገር ሲያስብ ከዛ በድንገት አንደኛው የእስር ቤት ጠባቂ ይመጣና፣ እንካንካ አቶ ጃኔ ላከልህ ደውል ደውል ብሎ ስልክ ሰጠው። ከዛ ከቶል ብሎ ስልኩን ከተቀበለ በኋላ ወደ ፍቅረኛው ዜሬ ልደውል ነው። ዜሬን በማይታወቅ ስልክ ቁጥር ሲደወልላት ከያንደሆነ ገባት፣ አምቧን እየጠራረገች ነበረ። ከዛ ስልኩን አነሳቸው። ሄሎ ዜሬ፣ ዜሬን ይህኔ ፍቅር እየሰማሽ ነው ይላታል። እሷ አምረራ እያለቀሰች ነው። ከዚህ በኋላ ከባድ ፈተና ይጠብቃታል ዜሬን ባክሽ ዝማት በይ ዜሬን ይኸውልሽ፣ እየሰማሽ ነው የሙዚቃ ትዝ አለሽ አይደል እያላል ነው። እሷ ግን ስቅስቅ በላይ ያለቀሰች ነው ዜሬን ለምን የምታለክሸው አንድ አናግረኝ ጊዜ እያላት ድምጿን እንኳን ሳይሰማ እሷ ግን ስልኩን ዘጋቸው። ከዛ የእስር ቤቱ ጠባቂ መቶ ስልኩን እየወሰደው ነበረ። ከ በጣም መረረው ካ ካ ይል ነቃበል ነቃበል ይል ከዚህ እስር ቤት እንወጣለን፣ ነጻ እንሆናለን። አንተ ግን ጠንከር ማለት አለብህ። እንደዚህ በትንንሽ ነገሮች አትከፋ። ህይወት በቃ እንደዚህ ነው፣ ህይወት በፈተና የተሞላ ነው ይለዋል ከድር። ከዛ ሌላኛው የእስር ቤት ጠባቂ መጥቶ ለከድር ስልኩን ሰጠው፣ ደውል ብለው። ከድር የደወለው ወደ ፓኪዜ ነው። ፓኪዜ ስልኳ ሲጮ እናቷ እየጠራቻ ነበረ። ምድረ በማይታወቅ ስልኩ ጥር ትላለች። አባቷ ሙዛፈር ነበረ እስኪ አንሹ አንሹ ማንዶ ነማን ያውቃል እያሉ ለሁለት እየገፋፉ እንድታነሳው አረጓት። አነሳቸው ሄለው ፓኪዜ ከድር ነኝ እያላን ነበር። አንተ ደፋር ደወልክ ትለዋለች። እሱ ግን ይቅርታ እየጠየቀን ነበረ። አረባክ ይቀራልን? መቼም ይቀራልን? እያለቸው፣ ከዛ ስልኩን ወዲያው ሙዛፈር ተቀበለው። ከድር የኔ ልጅ ችግር የለም አታስብ፣ የለ ለ እሱ አሁን ክሱን ታነሰዋለች ችግር የለም እያሉ ነበረ። ፓኪዜ መቼም ክሱን አላነሳም እያለች ትጮዋለች። ከድር ይህንን እየሰማ ትንሽ እየደበረው ነበረ። ባንድ በኩል ጂያን ስራውን እየሰራ ነው። ስብሰባ ላይ ተቀምጠዋል። ጃን ወዳጆቻችንና የስራ ባልደረቦቻችን የሚያስቡት አንተ ኤጀመልን ለመግደል የሞከርከው የአልቦራ ቤተሰብ መሪነትን ለማጠናከር እንደሆን አድርገው እያሰቡ ነው አሉት። ይሄ ከእውነት የራቀ ነው። እንግዲህ ታውቃላችሁ፣ እኔ ሲጀመር እሱ መግደል ብፈልግ ድሮ ነው አደረገው ነበረ። አሁን ለምን አደረገው አለው። ጥሩ አሁኑኑ በድንበር ዝውውሩ መደረግ አለበት። እኔ ማንም አገዘኝም አላገዘኝም ብቻዬን ነገር የመወጣት ብቃትም ሞራልም አለኝ። ምንም ችግር የለም እያለ ነበረ። ከዛ ስራው ቶሎ እንዲጀመር ይጠይቃል። በሌላ በኩል ናሬና ኦስካን ሲጨቃጨቁ ናቸው። ና የባክሽ፣ አንድ ጊዜ ስምኝ እንጂ እንደ እኔ እኮ ለአንድ ቀን ጥፍት ስትይብኝ፣ ያን ፎቶ ሳየው፣ ስልክሽን ስደውልሽ ሳታነሺ ስትቀሪ ግራ ገባኝ፣ ጨነቀኝ። እኔ እኮ ስለማፈቅርሽ ከሆነ እንደዚህ የሆነው፣ ቢያንስ አንድ ጊዜ የግባሽ እንጂ አላት። ባካት፣ ታፍቅረኝም ዝም በላት ዋልሽ እናት ያቀረበችን ለሀሳብ ተመችቶ ነው። አረ አንተ ገንዘብ ትወዳለህ፣ ስልጣን ትወዳለህ አለችው። እንዲህ ምን ማድረግ ነበረብኝ? አረ፣ ቢያንስ አንድ ጊዜ ተረጅኝ፣ አንድ ጊዜ ተረጅኝ እያለ ነበረ። ከዛ እውነቱን ልንገርህ ማለት ነው እኔ አላምነህም፣ እሺ፣ አላምነህም። እና ይኸውልህ፣ አንድ ማወቅ ያለብህ ነገር እኔ ሻይንን አፈቅረዋለሁ፣ አሁንም ቢሆን አፈቅረዋለሁ፣ ወደፊትም አፈቅረዋለሁ። ምንም አታመጣም። እኔ እናንተ ግን መስማማት አለብህ እንስማማ ከተስማማን ቀላል ነው የሚሆነው፣ እያለችው ነበረ። በምን አላት። ሀሳቡን እንድትነግረው ጠየቃት። እዩለ እኔ ከዚህ በኋላ ከሻይን ጋር አልሆነም፣ ግን እናንተ ምን እናደርጋለን መሰለ፣ አልጋ እንለያለን፣ ክፍል እንለያለን፣ መተ ጫፊን መንካት አትችልም፣ እንደ ድሮ መሆንም አይሰራም አለችው። ብዙ ሀሳብ አሰበና እሺ አላት በመጨረሻ ከእናቷ ድጋፍ ማግኘት ስለሚፈልግ እሺ ብሎ ሀሳቡን ተቀበለ። በዚህ ተስማማ። አሁን ውጣ ከዚህ ቡኔን ረጋ ብዬ ልጠጣበት አለችው። እሺ ብሏት እየወጣ ነበረ። ጂአን ማታ ላይ ወደ ቤት እየመጣ ነው። ወደ ቤት ሲመጣ ቀጥታ ወደ መኝታ ክፍሉ እየገባ አልያን አጣት። ወደ ህፃኑ ጂያን ክፍል መጣ። አሁንም የለችም። ግራ ገባው፣ ጨነቀው። ከዛ እየወጣ እያለ ኦሞን አገኛት። አለ ያልመጣችም እንዲ ብሎ ጠየቃት። አሊያ ዛሬ ሆስፒታል ግዳጅ ስላለባት ታመሻለች፣ ደውላ ተናግራ ነበር አለችው። ከዛ እሺ ብሏት እየሄደ ነበር፣ ተመልሶ ወደ መኝታ ክፍሉ ገባ። ከዛ ሰዳከት መጣች። ኦሞ ውሃ አምጭልኝ ብላን ነበር፣ አሁን ደግሞ መረር ያለ ቡና አምጭልኝ እያለቻ ነው። ኦሞ ያንን ቡና ለማምጣት ወደ ውስጥ ገባች። ወይዘሮ ሰዳከት ጠቆር ያለ መረር ያለ ቡና አምጦልኝ ብላለች እያለች ነበረ። ምንድን ነው ዛሬ ሀዘን አለባት? ምን ተፈጠረ? ይባባላሉ። ከዛ ጂያን ቁጭ ብሎ ነበር። መኝታው ክፍሉ ገብተው ድንገት በር ተንኳኳ። ጊቢ ጊቢ አሊያ ጊቢ እያለ ነበረ። በሩ ሲከፈት ግን የገባችው ዘይነብ ናት። ዘይነብ ስትገባ ጉርድ ቀሚስ ነገር አርጋ እሱን ለማማለል የመጣች ነበር የምትመስለው። ቡና ይዛለን መጣች። ከዚህ ቀደም እዚህ ክፍል እንዳትገቢ እያልኩ ነገርኩሽም ነበር አላት። አአው ብላኝ ነበር። በጣም ይቅርታ አለችው። ልጅሻውን በቃ ችግር የለም አላት። ከዛ ሄደች። በጣም እየከፋን ነበረ። ከዛ ሰዳከት በርጋ ቆማ ዝም ብላ ያየቻት። ዘይነብ ባጠገባ አልፋ ወጣች። ጂያንም ቢሆን እየወጣ ነበረ። ሰዳከትን ምንም ሳይላት ከወጣ በኋላ በርጋ ቆማ እሞን ተጣራ። እሞን መጣች። ከዚህ በኋላ ከአሊያ ውጪ ሰው ወደ መኝታ ክፍል እንዳይገባ እያለ ነበረ። እንደውም ነገጧት፣ ወደ ሌላ ቦታ እንደምትሸኝ ተናገረ። ሰላከት ቀረበች ወደሱ። አልገባኝም ትሏለች እማዬ እንዲህ ማድረግሽን ቀጥ ኢኮናውንም ቢሆን የነገር አይቆም እያለ ሲቆጣ ነበረ። ተናዳ ታየዋለች። አሊያ በአንድ በኩል ወደ ነሻይን እየጠጋች ነው። እዛ ሆስፒታል ናት። ተጠግታ ሁሉ ነገር ያቅለልላችሁ ትላለች። ከዛ ድንገት ያየቻት ቪዳ ና ተሽ አንቺ ደግሞ የጂያን ሚስት ኮንሽ በኋላ ተቀይረሻል እያለቻት ነው። ከዛ ድንገት ጂያን መጣ። ሲመጣ ሲያያቸው አለ ኔ እስኪ አንድ ጊዜ ወደዚህ እያለ ነበረ። ወደሱ ቀረበች። አለ ተያቸው ለእነዚህ ምን ምንም ትኩረት አትስጫቸው ሽ ያቸው በቃ ከእነሱ ጋር መጋፈጥ የጠበቅብሽም በቃ ኔ ላናግራቸው ብሏቸው ሌር ነብር እያ እንድትሄድ ነው ግን ልናተጨቀጨቃ ድራ ይህ ሆስፒታል ነው አለችው። ሬ ምን ጭቅጭቅ ልነጋገር ነው ሄደው ብሎ ተጠጋ። ከዛ ፊታቸው ቆመ። በሉስኪ እየሰማችሁ ነው የምትናገሩት ነገር ካለ ተናገሩ አለ። እንዲህ ሲል ሻሂ ዜሬን ማየ እናንተ ወደ ውስጥ ግቡ እያለ ነበረ። ከዛም ከተቀመጠበት ተነሳና ዝም ብሎ ጂያንን አየው ሻሂን። ከዛ በኋላ አባዬም እንዳለ ታውቃለህ። እስር ቤት ከተመለስኩኝ ጂያን የጀመረውን ስራ ይጨርሳል ሲል ነበረ እያለ ተመለከተው። አንተ ምንም አልተረዳኝም። የገባህ አትመስልም ይህን ነገር ብፈልገው ኖሮ ድሮ ድሮ አረገው ነበር አልኩ ግን ስለማልፈልገውን ያቆምኩት አለው። እስኪ ወንድ ኮንክ ሞክረው አሉ ሻይን፣ ወንድሜን ሞክረውና እኔ ሞክረዋለሁ እያለ ነበር ጂያን ጂያን እንዲህ ካለው በኋላ ሻይንን ትቶት እየሄደ ነበረ። ሁለቱ ወንዶች እንዲህ ተፋጠዋል። በአንድ በኩል ሰዳቀት እጀመል እንዲገደል ማታ ትእዛዝ እየሰጠች ነው። ይህን ስራ የሚሰሩለት ወንዶች እዛ ግቢ መጥተዋል። ከዛ ተደብቃ በጀርባ ሂዳና ገረቻቸው። እያንዳንዱ ትእዛዝ ከሰጠቻቸው በኋላ ዛሬውኑ ይገደል የሚል ትእዛዝ ሰታ ቀስ ብላ ትመለሳለች። ጂያን ስለዚህ ጉዳይ የሚያውቅ አይመስልም። ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች፣ ቅጠል ቲቪ የዩቲዩብ ቻናል ዘውድ ውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንትቆዩ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክብሯን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁ መልካም ቆይታ ይሆን።